ዲስተንስ ስታገኝ በቃ የራስን ምሮ ትኖራለ። እኔ ምን ይዛ እኔ ምስኪና ምን ታስፋለ? ምንም አስገኛ በትክክል ማሰብ አልችልም። ስለዚህ ትሄጂና ክሱን ታነሽለታለሽ። እሽ ቆይ ከመሰ በኋላ ባይመለስልኝ፣ አንቺ ምን አባሽ ነው የምትከባትሪው? አምላኬን ጨርሽ እንዳላማረው ከሞት እኔ እኮ ምንም ነኝ፣ ነገ እሞታለሁ። ፍቅራችን ግን ያው ነው። ከሞት በኋላ እንኳን የምረሳሽ አይመስለኝም። አትርሳል አረሳ። ሞገስ ኔኔት ልጅ መውለድ ትሻለሽ። አረ ለምን ጠይቀኝ። አራ አታሳፍሪ። እንዴት አልወለዳችሁም ብዬ። ሁለታችንም አንፈልግም ነበር። በቅርቡ ግን ውለጅ እያለ ነበረ። ልጅ የምትወልጅው ከኔና ከኔ ብቻ ነው። ከዚህ በኋላ የያዘውን እንደሆነ የለ እንዴ! ከአንተ እንዴት ነው የምወልደው? እምነት እንደዚህ ተነቀናል፣ ተነቀናል፣ ተነቀናል አንተ ተነቀናለሁ ያ ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴናችሁ? ሰላማችሁ ወያላችሁበት ይብዛ እያልኩኝ ዛሬ ምሳሌ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ በማየት ሀሳብ አስታይ ካላችሁ በኮሜንት አስቀምጦልኝ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን፣ ነባሮችም ደግሞ ቪዲዮን ስለምትከታተሉና ና ስለምታበረታቱኝ ከልብ አመሰግናለው። ውድ ቤተሰቦቼ እንግዲህ ዛሬ ደስ በሚል መተናል ማለት ነው። ማህሌት የዝና እጅ ውስጥ ገብታለች። ዝና እንግዲህ እንደ ብሩክና እንደ ሞጎሴ ቀልድ አያውቅም ማለት ነው። ማሌትን እጅና እግሯን አስሮ እየጠፈጠፋት ነበረ። በስተመጨረሻ መጨረሻ እንግዲህ መሀሌት እጅ ሰጥታለች። በሌላ በኩል ደግሞ ዝና እሷን አስሯት እንግዲህ ሉላን ፍለጋ ይወጣል። ሉላና ሞገሴ ደግሞ አንድ ላይ ነበሩ ማለት ነው። እነሱ ያው የድሮ የልጅነት ፍቅረኛሞች ናቸው። ፍቅራችሁ አልተቀየረም ማለት ነው። እንግዲህ አንድ ላይ ያገኛችኋል። ከዛ ዝና በጣም ሉላን ይዞ ሮጦ ይደበቃል ማለት ነው። ማታ ጨለማ ስለነበረ ጫካ ውስጥ ይደበቃሉ። እሱ ከሄደ በኋላ ሞጎሴም እንግዲህ ዞር ብሎ ለብሩኬ ደውሎ እኔ አንድ ነገር ከሆንኩኝ ዝና ነው ይህን ችግር የፈጠረ ብሎ አስቀድሞ ለብሩኬ ተናግሯል። ብሩኬም እንግዲህ ዝና በጣም ኃይለኛ ስለሆነ በጣም ደንግጦ ነበረ። ቅድስትና ዳጣም በጣም ተረብሾ ነበረ። ዝና እንግዲህ ትልቅ ችግር የደረሰበት መስሏቸው ነበረ። ነገር ግን ያው ለማስጠንቀቃ ብሎ ነው ብሩኬ ጋር እየደወለ ማለት ነው። እና ውድ ቤተሰቦች ቪዲዮውን አብረን የምናየው ይሆናል። እኔ በጣም ደስ ያለኝ ነገር ብኖር እንግዲህ ዜና መሀሌትን በጥፊ ስጠፈጥፋት እንግዲህ ልኳን ሲያሳያት በጣም ነው ደስ ያለኝ። ሁላም እንግዲህ የዜና ጸባይ ስለምታውቅ እየሮጡ መንገድ ላይ ትወድቃለች። ለዝና አምልጥ አንተ አምልጥ እያለችው ነበረ። ዝና እያባረራቸው ነበረ። ሙገሴ ግን በጣም ስለሚያፈቅራት በፍጹም አላደርግም አላትና እባክህን ሄድ እያለችው ነበረ። እንዴት ነው ጥዬሽ የሚሄደው? ነይ ብሎ ተሸክሟት እንግዲህ የሆነ ቦታ ያስቀምጣታል። ድምፅሽን እንዳታሰሚ እንዳትንቀሳቀሺ፣ እዚ ጠብቅኝ እያለ እንግዲህ የሆነ ጫካ ውስጥ አስቀምጧት፣ ሮጦ ወደ ብሮኬ ይደውላል። ወንድ ሞገሴ ሸወደው ማለት ነው ለማ ስለነበረ እንግዲህ ዝና ምንም እየታየው አይደለም። ሮጣል፣ በቃ የሮጣ ነው እንጂ የት እንደተደበቁ በፍጹም አላየም። ሞገሴ ብሩኬ ደውሎ ሄሎ ብሩክ እንዴት ነ ካሌ በኋላ ደና አይደለውም። በክ እንዴ ምን ሆነል ችግራሌ እንዴ ብሎ ብሩኬ ይጠይቋል ዝናም ሞገሴ ደግሞ ዝና እያባረረ ነው፣ እየተከታተልን ነው፣ ሊይዘን ይችላል ይለዋል። እንዴ የት ነው ያላችሁት? አላት። እኔላ እኔና ሉላ ተለያይተናል። ሞገስ ዝና ግን አጠገቧ ደርሰዋል። የሆነ ነገር ከተፈጠረ እጄ መጋፈጥ አይቀርም ለዚህ የሆነ ችግር ከተፈጠረ ዝና ነው ተጠያቂ ብሎ ለብሮክ ያሳውቀዋል ሞገስ እባክህን ይህን ነገር እንዳታደርግ አንተ ራስህን አድን ሉላን ስለምወዳት ምንም ነገር አያደርጋትም አንተ ብቻ ራስህን አድን አምልጥ ይለዋል ማለት ነው ሞገስም ከዚህ በኋላ ሉላ የሱ እጅ ከምትገባ ሞቴን እመርጣለሁ እንዲ ስሜታ ውያቱን ሞገስ የት እንዳለ ብቻ ነግረኝ ንገረኝ፣ አንተ ለልጅ ቆይለት ቀያየኝ ኖ እያለ እንግዲህ በጣም ፈርቶ ስልኩን ዘግቶ ይሮጣል ማለት ነው። እንግዲህ ብሩኬም በጣም ደንግጦ ተጋብቶ ነበረ፣ ወይኔ ወንድሜ ብሎ ደንግጦ ስደሳዳ ጠሱ አጠገብ ስለነበረች፣ እንዴ ብሩ፣ ምንድን ነው ንገረኝ? ብሩኬም ደንግጦ ስለነበረ ምንድን ነው ስትለው ለውዳጣ ብሩኬ በጣም ሀሳብ ውስጥ ስለገባና ስለደነገጠ ስለደነገጣ ሞገስ ይንገሎታል ይላታል። ከዛ ዳጣ ቀውጢ ታነሳለችና ወይኔ ሞገስ ወንድሜ ነብስ ማር ወይኔ ሞገስ እያሉ እንግዲህ ከቅድስት ጋ ስትም ከኪችሮ ወጣ ትመጣና እንግዲህ ነብስ ማር ብላን ዳጣ እያለቀሰች የነበረው ማለት ነው። ወይኔ ወንድሜ ምን ሆነ ወይ ብሎ እንግዲህ እር ብሎ እያለቀሱ ነበረ። የሞተ ነው የመሰላቸው። ስነ ስርዓት ያዙ ዳታ ቅድስት ምንድ ነው ብሎ እንግዲህ ብሮ እንሱም እያለቀሰ ነበረ እኮ እንግዲህ እነሱ እር ካሉ በኋላ ጎስ ተነሳ አለች። ወይኔ የኔ ጌታ የኔ የዋ ብላ ቅድስ ታለቅስ መጎስ ነው የዋ አለቻት ዳጣ ለሞተ ነው አርቲስት ግን ዳጣ ወይኔ ነብስ ማሪ ላይ እያለቀሰች ስለነበረ ግራ ተጋብታለች ሞገስ ምን እንደሆነ እንኳን ሳታጣራ እሷም እንግዲህ እያለቀሰች ነበር ንገሩኝ እንጂ ምን ሆኖ ነው እያለች ታለቅሳለች ሞሩ ኬም ደግሞ ዳጣ ስነ ስርዓት ያዩ እንጂ ምንድን ነው አለ ይላታል ምንድን ነው ሞገስ ተይዞ ስነ ስርዓት ያዥ ትለኛለህ እንዴ ጓደኛ ካይደለም እንዴ ናኖ ይላታል አረ እባክ ምን ደና ነው እዝና እጅ ውስጥ ገብቶ ምን ደና ይሆናል። ወይኒ ዳጣ ቀስ በይ፣ ምሳሌ ተኝታለች፣ ይላው ይላታል። ማለት ነው ግራ እኮ ነው የተጋቡት። እውነት ያስደነግጣል። ምክንያቱም ሞገስ እና እዝና በጣም ጠላቶች ናቸው። እየዛተበት ገለዋለሁ ብሎ ካንዴ ሁለቴ እንግዲህ ዝናኒ ሞገሴን ሁሌ የደበደበው ነበር። ለዛ ነው የፈሩት ማለት ነው እነሱ ሞገስ ተይዞ ስነስርዓት ያዥ። ትለኛለህ እንዴ ጓደኛ አይደለም ብላት ስትጠይቀው፣ ብሩኬም እኔ ተያዛልኩኝ እንጂ መቼ ሞታልኩሽ ይላታል። እያመለጡ ነው ግን እስካሁን እየተከተለኝ ያለኝ ብሎ ያስረዳታል። አንተ ቅደምለትና ከዛ ውሬ አድ ነው አለችው። እኔ ነገር ማድረግ አለብን ምን ምን ጋሽ ምን እናድርግ? ዝና ሉዳና አገኛት ማለት እስካሁን የለፋ ነው ነገር ሁሉ ገደል ይገባል ይላታል። ገርማል እንግዲህ ሞጎሴ ይሄ ሁሉ መስዋዕት እየከፈለ ያለው ለብሩኬና ለጓደኛ ብሎ ነው ማለት ነው። ምሳሌ ለማሳከምና ማለት ብሩክ ቤቱን እንዳይሸጥ ያደረገችው ሕጉን እንድታስነሳ ነው። እንግዲህ ይህንን ነገር እያደረጉ ያሉት እናም እንግዲህ በስተ መጨረሻ ሮጦ ፈልጎ ካጣቸው በኋላ እንግዲህ የጮኋ ዝና እናቴ ትሙት ሞገስ ከኔ አታመልጥኝም እያሌ እየጮኸና ከዛ መጨረሻ ላይ ወደ ቤቱ ይገባል ማለት ነው። የአባባ ደመሳድ እያ ድለው ምሽ አገኛለው እያሌ ይዝተዋል። እገለኋለው እያሌ እንግዲህ ሮጦ ወደ ቤት ይመለሳል ማለት ነው። ሌት ደግሞ ቤት ውስጥ እየተሰቃየች ትገኛለች። እግሯን ወደ ኋላ አስሮ ወንበር ላይ ማህሌት ሞትና ሕይወት ውስጥ ነው ያለች። ውሽ ረድረሱልኝ የሰው አለ ያለች እንግዲህ እየተንፈራፈረች ታለቅሳለች። በእግሯ ትደውላለች ማለት ነው። የፍራታ ጋራ ፍራታ እህቴ እባክሽን ድረሽልኝ ብላ በእግሯ እንግዲህ ደውላበታለች። አባታለች ኖነሽ ነው ማህሌት እና ቤት ውስጥ አስሮኝ ዘግቶብኝ ሄደዋል። እንዴ ለምን አለቻት። እሱም ማወቅ ምን ይጠቅምሻል? ፖሊስ ይዘሽ ነይ ወይ ደግሞ አንቺ ሎ ድረሽ ይልኝ አለቻት። ደግሞ ሞገስ በመከራን የተላቀኩት አሁን ደግሞ ዝና ከመጣብኝ ስ ብላ እንግዲህ እምቢ አለቻት ማለት ነው። እሷም አንቺ የተረገምሽ፣ መቼ ሆነ የምትጠቅሚ? መቼ ሆነ ሰሞኑን የምትሆኝ አለቻት። ምን ላደርግ ሞገስ አስገድዶኝ እኮ ነው አለቻት። ችልኝ እያልኩሽ አንቺን ሌላ ነገር ታወሪያለሽ አለቻት። እና ቤት ውስጥ አልመጣም፣ ምስቴን ሳዲስ አልመጣም ብሎኛል፣ እባክሽን ድረሽልኝ ያለቻት ነበር። ጣስ በሮ በምኑ ከፍታለሁ ስትላት፣ አሰብረሻ ገቢም፣ እባክሽን ፖሊስ ይዘሽ ነይ ብላት፣ ተጮባት አለች። እኔ አላቅም ብላ እምቢ አለቻት። ሉላ እያሌ ይፈልጋታል። ሉላ ግን ሞገስን አይታለች ማለት ነው እዛ ኋላ መታ ሮጣ ትጠመጠመጠበብ ለዛ ውርያ አሳልፎ የሰጠው ሽያሌ እያለቀሰ እያሌ ስ ሮጣ መታ ጥምጥም አለችበት። እንግዲህ አላመነም በጣም ነው ደስ ያለው ማለት ነው። በጣም ደስ ይላል። በስተ መጨረሻ ብሩኬ እንዳመለጡ ካወቀ በኋላ በጣም ነው ደስ ያለው ማለት ነው። ዝናም ወደ ቤት ይሄዳል ማለት ነው። እነሱ አምልጦ ነበረ። ምንድን ነው ዝና፣ እባክ አንድ ጊዜ ደውልና ላናግራት አለችው። ዝና ምንድን ነው የምትያቸው? ወታችሁ ተዝናንታችሁ ግቡ ልትያቸው ነው? አሌ ስትቀበጣጠር አላመናትም። ወይኔ ዝና መጀመሪያ መተዋለ እንግዲህ ጉራውን እየነፋ ይገኛል። አይዞ አሁን ፊታኝና ሚስትን በእጅ አስገባልሃለሁ አለችው። ማለት ቅም ብስና እያልሽኝ ነው እንተ ቅም ስለሌለ ስለማችል እኔ አስፈታል እያልሽኝ ነው እንተ እማትችለውን እኔ እችልልሃለሁ እያልሽ ነው ወይ እያለ በጥፍ እየጠፈጠፋት ነበረ። እየለመነችው እባክን ባክዝና በፈጠረክ ዝና ዝና ጋር ቀልድ የለም ማለት ነው። እኔ እንደዛ ላልኩም ብላ ብትለምነውም ዝና እየተለመና አይደለም እየጠፈጠፋት ይገኛል። እግዝ ልርዳ ማለት ራሱ አችልም ለእግዝ ማለት እንደሆነ ያታቅም። ወይኔ ዝና በጣም ነው የሚያስፈራ። አቤት ጉራ አቤት ጠፋጠፋት እኮ ማለት የእጇን አገኘች። በጣም ነው ደስ ያለኝ ማለት ነው። ቅርታ አድርግልኝ፣ በጣም ይቅርታ ዝንበይ ብሏት እንግዲህ ጥሏት ይሄዳል ማለት ነው። እያለቀሰች ትገኛለች። እናም እያሳየ ትገኛለች። ሉላና ሞገሴ ደግሞ እንግዲህ ከዛ ካመለጡ በኋላ ወደ ቤታቸው ገብቶ አንድ ፍራሽ ላይ ተኝተው ፈጣሪያቸውን እያመሰገኑ ነበር። ክፋትና ክፎች የትም አሉ፣ ግን ደግሞ ከነዛ የምጠብቀን እሱ አያንቀላፋም። ማታ ከዛ ሁሉ ጭንቀት ወጥተን አሁን አብረንን፣ አይገርምህም? አለችው። የሆነ ችግር ከላይ ዱብ ብሎ ይመጣል የማያልፍ ይመስለናል፣ ግን ደግሞ ያልፋል። አንትና ማታ የመጨረሻችን መስሎ ነበር ፍቅር አምላክ ጠበቀን እንጂ ማታ፣ ወይኔ ወያንቴ የሆነ ነገር እንሆን ነበር አለች ሉላ። መጨረሻችን ሊያሳምረው ይሆን ከተና፣ ለእኔ አዲስ አይደለም እዚህ ምድር ላይ የምሄደው ፈጣሪ ችሎታ ነው። አው አንተ ኖራ እኔን እጅ እንዳሰጥ ተስፋ እንዳቆርጥ ፍቅራችን የምንመልሰው አንተ ስጠነክር ነው። አታስብ ይሉላ። ከዚህ በኋላ አንቺን ጥዬ ለነብሴ የምኖር ከሆነ ለእሳት ያድርገኝ። ሰው ሰው ምን እንደሚወስ የሚያውቀው በጊዜ ሲሆን ነው ቦታ ስትሆን ምን እንደምትወስን እና ምን እንደምታደርግ ማወቃት ትችልም፣ አለችው ፍቅር ወይንና እንጨት ከጊዜ ጋር እየጨመረ ይሄዳል ብሎ እንግዲህ ዝናና ሉላና ማሞጎሴ በጣም በደስታ ይገኛሉ ማለት ነው። በጣም ደስ ይላል። እንግዲህ እውነተኛ ፍቅር በጣም በጣም ነው ደስ የሚለው። አብሮ እየተመካከሩ እንግዲህ ክፉ ቀንን አብሮ ለማለፍ እየሰሩ ይገኛሉ። ብሩኬ ደግሞ የተረገመች ሚስት ያለው እንግዲህ እንቅልፉ ናቶ ጭንቀት ውስጥ ገብቶ አምላኬ ሆይ ምኖ ፈተና በዛብኝ፣ መንገድ ምራኝ ወይ ደግሞ ውሰደኝ፣ ለልጄ የምሳሳ ልብ ስጠኝ። ልጄ ለምን ታሰቃብኛለ? ተው አምላኬ እኔ ና አኖረ ልጄን ብትወስድብኝ፣ እታዘቧለው። ያለ ፈጣሪውን እያማረረ ነው ያሉ። ግን እኮ ፈጣሪ ማማረር የለብንም። ብሩክ ግን አሁን ላይ ተስፋ ቆርጠዋል ማለት ነው። እቺ ማለት እኮ ናት ተስፋ ያስቆረጠችው። ከዛ ዝና ይደውልበትና፣ ስማ ፊንስቴን እፈልጋለሁ። ለእኔ ምን ቤት ነኝ አለው። አንተ ሚስት ጋናት ይለዋል ማለት ነው። ብሮኬ ደግሞ እኔ ሚስት የለኝም አለው። አውቃለሁ

ስቴን ዛሬ መልሱልኝና የተስማማነውን እናደርግ፣ ያለ እንግዲህ እየለመነ ይገኛል ማለት ነው። ጃክናኮ ሲፎክር ወሬ ብቻ ነው። ይህ ዝና ተብየው ዝና ያለው ማነብ? አዎ ዝና ነው፣ ለካ ስሙ ጠፋብኝ። መልሱልኝና ልጅም ትታከማለች፣ የቤቱ እገዳም እንድነሳ አደርጋታለሁ፣ እንድታስነሳ ማለት አደርጋለሁ እያለ እንግዲህ ዝና ከብሮኬ ጋር እየተነጋገረ ነበረ። ይሄ ደግሞ ቃሌ ነው፣ ቃሌን ደግሞ አከብራለው። በጣም ጥሩ፣ አንተም እግዱን ታስነሳልናልክ፣ እኛ ደግሞ ሚስትህን እናመጣላለን። ሁላችን እንጠብቃለን ብሎ ብሮኬም አናገረ። እንግዲህ ቡሩኬ በጣሪውን እያመሰገነ ይገኛል። በጣም ነው ደስ የሚለው። እንግዲህ ማህሌት እና ዝና እጅ ሰጥተዋል ማለት ነው። መጨረሻው ምን እንደሚሆን አብረን የምናየው ይሆናል። ማህሌትንም እየጠፈጠፋት እንግዲህ እጅ እንድትሰጥ አድርጓል ማለት ነው ዝናና ማለት እንግዲህ ሁለቱም አንድ አመሎ ያላቸው አሁን ላይ ሁለቱም ተሸንፈዋል ማለት ነው። መጥፎ ሰው እንግዲህ ለጊዜ የሚያሸንፍ መስሎት ይሆናል ነገር ግን መጨረሻ ላይ መሸነፉ የማይቀር ጉዳይ ነው ማለት ነው። አሁን እንግዲህ ደስ ይላል። ሞገስና ብሩክም ደግሞ ሁሉም ነገር እየተስተካከለላቸው ይገኛል። እንግዲህ ምሳሌን በቅርብ የምትታከም ይሆናል ማለት ነው። የነበረን ቆይታ የኔ ይመስላል። በቀጣይ ቪዲዮ ላይ ተመልሰን እስከምንገናኝ ባላችሁበት ሰላማችሁ ይብዛልኝ። ሁላችሁንም አመሰግናለሁ።